እሺ፣ ተመልካቾች እንዴት ናችሁ? የብር የመግዛት አቅም እየተራከበ በሄደ ቁጥር ደስ የሚላቸው ሰዎች እንዳሉ ታውቃላችሁ። በመዳከሙ እያተረፉ ያሉ ሰዎች በተለይ ከ2016 መጨረሻ አካባቢ ጀምሮ በገበያ መወሰን ከጀመረ የምንዛሬ ገበያ፣ በገበያ በፍላጎትና በአቅርቦት ከሆነ ጀምሮ በየቀኑ የምንዛሬ ዋጋ ይለወጣል። በመድከም ነው የሚለወጠው እና በእሱም ያተርፉ አሉ። እና እንዲዳከም ይፈልጉም አሉ። ይሄ ምን ማለት እንደሆነና የትኞቹ ሴክተሮችና የትኞቹ ግለሰቦች በዚህ ጉዳይ ደስተኛ እንደሆኑ ነግራችኋለሁ። በተዳከመ በማለት በግጉት የሚጠብቁም ሰዎች አሉ። እሱ ምን ማለት እንደሆነና በዚህ አትራፊነት ምን ያህል ጊዜ መቆየት ይችላሉ የሚለውንም አብሬ በምሳሌ ላቅርብላችሁ። ፈልግ ያለው የዚህ ፕሮግራማችን አጋር በብሔራዊ ባንክ ፈቃድ የተሰጠው የምንዛሬ ቢሮ ነው። ሮሃ ፎሬክስ ቢሮ ነው። ሮሃ ፎሬክስ ቢሮ ከተሻለ ምንዛሬ ጋር በካሳንቸስ፣ ማህቡባ አፓርትመንት ግራንድ ፓላስ ሆቴል ፍለፊት ና ሳር ቤት አዳምስ ፓቪሎን እንዲሁም በድሬዳዋ ብሉሰም ሆቴል የተሻለ የምንዛሬ ዋጋ ይዞ ይጠብቃችኋል። ስለዚህ በ0991332000 በመደወል በገበያ ዋጋ የተተመነውን የዕለቱን የተሻለ ምንዛሬ እንድታገኙ ይጋብዛችኋል። የገንዘብ መዳከም ማለት በቀላል ምሳሌ መጀመሪያ ልንገራችሁ። አንድ የአሜሪካ ዶላር በመቶ አርባ ብር ይመነዘራል ብለን እናስብ። ስለዚህ አንድ የአሜሪካ ዶላር መቶ አርባ ብር ነው። ስለዚህ አንድ ኢትዮጵያዊ አንድ የአሜሪካ ዶላር ለማግኘት መቶ አርባ ብር ያስፈልገዋል ማለት ነው። ወይም ደግሞ ከውጭ የሚመጣ አንድ ዶላር ያለው ሰው የኢትዮጵያ መቶ አርባ ብር አለው ማለት ነው። አሁን ይህ ምንዛሬ መቶ ሀምሳ ብር ቢደረግ አንድ አሜሪካ ዶላር በመቶ አርባ ብር ይገዛ የነበረ ሰው አሁን መቶ ሃምሳ ብር ያስፈልጓል፣ አንድ አሜሪካ ዶላር ለመግዛት። ስለዚህ በአስር ብር ተዳከመ ማለት ነው። መዳከም ማለት እሱ ነው። ዶላር ለማግኘት የምታወጡት ወጪ ከፍተኛ ሲሆን ማለት ነው። ይሄ አደገኛ የሚባል ነው። የገንዘብ የመግዛት አቅም መዳከም አደገኛ ይባል ነው። ነገር ግን ከዚህም ያተርፏሉ። አንድ ሶስት ክፍሎች አሉ። የመጀመሪያው ደሞዛቸውን ገቢዎቻቸውን እና ሌሎች አገልግሎት ክፍያዎቻቸውን በዶላር የሚያገኙ ሰዎች ገንዘብ ሲዳከም ደስተኞች ናቸው ለምሳሌ ደሞዛቸውን የሚያገኙ ሰዎች በዶላር ደሞዛቸውን የሚያገኙ ሰዎች በየቀኑ ደሞዛቸው እየጨመረ ነው ምን ማለት ነው ወራዊ ደሞዛቸው መቶ ዶላር ነው እንበል ወራዊ ደሞዛቸው ስለዚህ አንድ የአሜሪካ ዶላር መቶ አርባ ብር በሚመነዘር ጊዜ ደሞዛቸው አስራ አራት ሺህ ብር ነው ማለት ነው አንድ የአሜሪካ ዶላር በመቶ አርባ ብር ከተመነዘረ መቶ ዶላር ደመወዝተኛ የሆነ ሰው አስራ አራት ሺህ ብር ነው ደሞዙ የሚቀጥለው ወር የብር የመግዛት አቅም ተዳክሞ አንድ አሜሪካ ዶላር ከመቶ አርባ ብር ወደ መቶ ሀምሳ ብር ቢያድግ የዚህ ሰው ደሞዝ ከአስራ አራት ሺህ ብር ወደ አስራ አምስት ሺህ ብር ያድጋል ማለት ስለዚህ በወር ውስጥ አንድ ሺህ ብር ደሞዙ ጨምረለት ስለዚህ ይበልጥ ቢዳከም አይጠላም ማለት ክፍያቸው በዶላር የሆኑ ሰዎች ይህን ትርፍ ያገኛሉ ደግሞ ክፍያቸው በዶላር የሆኑ ደግሞ ሰዎችና ግለሰቦች አሉ። ለምሳሌ ዩቲዩብ ላይ የሚሰሩ ሰዎች፣ ቲክቶክ ላይ የሚሰሩ ሰዎች የሚያገኙት በውጭ ምንዛሬ ነው። ስለዚህ የባለፈው ወር መቶ ዶላር ቢያገኙ በኢትዮጵያ ተለውጦ ሲሰጣቸው መቶ እንትን አስራ አራት ሺህ ብር ይሰጣቸዋል ብላችሁ አስቡ። ሌላውን ጉዳይ እንትሆና መቶ ብር በመቶ ብር በመቶ አርባ ዶላር ቢመነዘር አስራ አራት ሺህ ብር ነው የሚሰጣቸው። በዚህኛው ወር ገንዘብ የመግዛት አቅሙ ተዳክሞ ከ140 ብር 150 ብር ቢመጣ በዚህኛው ወር የሚሰጣቸው 15 ሺህ ብር ነው። ስለዚህ በአንድ ሺህ ብር ገበያቸው ጨመረ ማለት ነው። በየወሩ እንኳን ያገኘ የነበረው መቶ ዶላር ነው ብለን ብናስብ መቶ ዶላር የማግኘት አቅማቸው ተዳክሞ 94 ዶላር እንኳን ቢሆኑ ወርዶ ገበያቸው ግን ይጨምራል። 94 ዶላር በ150 ብር ብናባዛው 14100 ብር ነው የመጣው ስለዚህ በዶላር ያላቸው ገቢ እንኳን ቀንሶ ወደ ብር ኮንቨርስ ሲደረግ ከነበራቸው በላይ ነው የሚሆኑ። እነዚህ ሰዎች ደስተኞች ናቸው። በየወሩ ገንዘብ ዲቫሊዩት አድርጎ ገቢያቸው ቢያድግላቸው ሲመነዘር ያለው ቢያድግላቸው ሊጠሉ አይችሉም። እንደዛ ሲሉም ትሰማላቸው። ከውጭ ሬሚታንስ የሚመጣላቸው ሰዎች፣ ከውጭ ገንዘብ የሚላክላቸው ለምሳሌ በየወሩ ለትምህርት ቤት ተብሎ መቶ መቶ ዶላር የሚላክለት ሰው ደስተኛ ነው። የባለፈው ወር ያቺ ዶላር ተልካለታለች። ስለዚህ 14 ሺህ ብር ኖሮት ነበር። ያችሁ መቶ ዶላር በዚህ ወር መጣችለት ገንዘብ ስለተዳከመ 15 ሺህ ብር ሆነችለት። ስለዚህ በአንድ ሺህ ብር ጨመረለት ገቢው ዶላራችሁ ነች። ስለዚህ 160 ቢገባ ዶላር ሊጠላ አይችልም። 170 ቢገባ ዶላር ሊጠላ አይችልም። 200 ቢገባ አይጠላም። 300 ቢገባ ደስተኛ ነው። 300 መቶ ቢገባለት እኮ 30 ሺህ ብር ነው የሚያገኘው። 14 ሺህ ብር የሚያገኝ ሰውዬ 30 ሺህ ብር ያገኛል ማለት ነው። ስለዚህ ሊጠላ አይችልም። ደግሞ በዶላር የሚያስከፍሉ ደግሞ ተቋማቶች አሉ ለምሳሌ ትምህርት ቤቶች በዶላር ተመን የሚያስከፍሉ ዶላሩን የሚቀበሉ ሳይሆን ለምሳሌ ወርሃዊ የትምህርት ቤት ክፍያ መቶ ዶላር ነው ብለው ያስቀምጠዋሉ ስለዚህ መቶ ዶላር እንኳን ለትምህርት ቤት የምትከፍሉ ቢሆን መቶ አርባ ብር ቢሆን አንድ አሜሪካ ዶላር 14 ሺህ ብር ወስዳችሁ ነው መቶ ዶላር ከፍላችሁ የምትመጡት ገንዘብ ተዳክሞ መቶ ሀምሳ ቢገባስ መቶ ሀምሳ ስለገባ አስራ አምስት ሺህ ብር ወስዳችሁ ሄዳችሁ ከፍላችሁ ነው የምትመጡት ስለዚህ የትምህርት ቤቱ ክፍያ በአንድ ወር ውስጥ በአንድ ሺህ ብር ጨመረለት ማለት ነው። ስለዚህ ትምህርት ቤቱ ደስተኛ ላይሆን አይችልም። ደግሞ የምግብ አገልግሎትም በዶላር ተመን የሚያስቀምጡ ሊኖሩ ይችላሉ። እነሱም እያደገላቸው የሚመጣ የዶላር ተመን ከሆነ ለምሳሌ አንድ ክትፎ መቶ አስር ዶላር እንኳን ቢሆን አስር ዶላር ነች አንድ ክትፎ ቢባል አንድ ሺህ አራት መቶ ብር ማለት ነው። ደግሞ በመቶ ሀምሳ ብታደረጓት ደግሞ አንድ ሺህ አምስት መቶ ብር ይገባል ማለት ነው። ምንም እኮ ያቺው ነች ዋጋው፣ ግን ሲገለበጥ ነው። ለምሳሌ ለቱሪስት አገልግሎት የሚሰጡ የሚያስጎበኙ ማለት ነው አንድ ዲያስፖራ ቢመጣና ቀኑን ሙሉ የማስጎብኘት ወጫቸው መቶ ዶላር ቢሆን መቶ ዶላሩን ተቀብለው ሲመነዝሩት አስር ሺህ ብር ይሆንላቸዋል። ገንዘብ የመግዛት አቅሙ ሲዳከምና መቶ ሀምሳ ብር ቢገባ አስራ አምስት ሺህ ብር ይሆንላቸዋል። ስለዚህ ያው ዲያስፖራ መጥቶ የሚከፍላቸው ወይ ደግሞ ያው ቱሪስት መጥቶ የሚከፍላቸው መቶ ዶላር ነው። እነሱ ግን ሲገለብጡት ወደ ብር ከፍ እያለ ይመጣል። ለምን ብር ስለተዳከመ ማለት ነው። እና በመዳከሙ ደስተኛ ላይሆኑ አይችሉም። ደስተኞች ናቸው። የመጀመሪያዎቹ ግሩፖች እነሱ ናቸው። ሁለተኛዎቹ ወደ ውጭ ምርቶቻቸውን የሚልኩ ደግሞ ደስተኞች ናቸው። በተለይ ከኢምፖርት የሚመጣ ግብዓት የማይጠቀሙ የሚልኩ ለምሳሌ የግብርና ውጤቶቻቸውን የሚልኩ ቡና ኤክስፖርት የሚያደርጉ ሊሆኑ ይችላሉ ለምሳሌ ቡና ወደ ውጭ የሚልክ አንድ ኪሎግራም ቡና ውጭ ሀገር ልኮ የሚሸጠው ሁለት ዶላር ነው ብንል፣ ሁለት ዶላር በመቶ አርባ ብር ብናሰላው ሁለት መቶ ሰማንያ ብር ማለት ነው። ነገር ግን ብር የመግዛት አቅሙ ተዳክሞ መቶ ሃምሳ ብር ቢገባ፣ እቺ ሁለት ዶላሩ ወደ 300 ብር የሚመነዝርለት፣ በ20 ብር ጨመረለት ማለት ነው። እንደ ሀገርም ኤክስፖርት በጣም ከፍተኛ ነው ሲባል ትሰማላችሁ። ገንዘብ የመግዛት አቅሙ ሲዳከም ምርቱ እንኳን ባይጨምር ነገር ግን በሽያጭ የሚገኘው ይጨምራል። ስለዚህ ኤክስፖርት የሚያደርግና በምንዛሬ በውጭ ምንዛሬ ገቢውን የሚያገኝ ሽያጩን የሚያገኝ በሙሉ ምንም ዋጋ ሳይጨምር ነገር ግን ያገኘውን የውጭ ምንዛሬ ወደ ብር ሲለውጥ ግን ከፍ ይልለታል። ምንዛሬ ስለተዳከበ እነዚህ ደስ አይላችሁም ብላችሁ መናገር አትችሉም። ዲቫሊዌሽን ለነዚህ ሰዎች አትራፊ ነው፣ ደስተኛ ነው የሚያደርጋቸው። ሶስተኞቹ ከውጭ የሚመጣ ምርትን የሚተኩ ደግሞ አሉ የሚተኩ ኢምፖርት ሰብስቲቱት የሚያደርጉን ምን ተብሎ ይታሰባል? ሎጂካሊ በዚህ ጉዳይ ለምሳሌ ብር የመግዛት አቅሙ ሲዳከም ከውጪ ምርቶችን ማስገባት ውድ ነው የሚሆነው። ምን ማለት ነው? አንድ የአሜሪካ ዶላርን ለማግኘት ለምሳሌ አንድ የአሜሪካ ዶላር በመቶ አርባ ብር በሚመነዘር ጊዜ አንድ አሜሪካ ዶላር ለማግኘት አንድ ሰው ስንት ብር ያስፈልጓል? መቶ አርባ ብር። ስለዚህ አንድ የአሜሪካ ዶላርን በመቶ አርባ ብር ገዝቶ ሆነው እቃ ከውጭ ሀገር የሚያመጣው ማለት ነው። ነገር ግን ገንዘብ ተዳክሞ ወደ 150 ብር ቢያድግ አንድ የአሜሪካ ዶላር ለመግዛት ተጨማሪ ብር ያስፈልጓል። 150 ብር ይሆናል ማለት። ስለዚህ ከውጭ ማምጣት ውድ እየሆነ ነው የሚመጣው። ስለዚህ ከውጭ ማምጣት ምርቱ ውድ እንዲሆን ያደርጋል። ከውጭ ማምጣት ደግሞ የማይመረጥ እንዲሆን ያደርጋል። በዛን ጊዜ ከውጭ የሚመጡትን እዚህ ሀገር ውስጥ የሚያመርቱት ደግሞ ገዢ ያገኛሉ። ገዢ ሲያገኙ ገቢያቸው ያድግላቸዋል ተብሎ ይታስባል የአገር ውስጥ ግብአቶችን የሚጠቀሙ አምራቾች ከውጭ በመጣ ግብአት ከሚያምርቱት በተሻለ አድቫንቴጅ ያገኙበታል። ይሄ ዳይሬክት እንኳን አይደለም፣ ግን ኢምፖርት ሰብስቲቱት የሚያደርጉ ደግሞ አንዱ በፖሊሲ የሚመከረው ገንዘብ ዲቫሌት ሲሆን ኢምፖርት ሰብስቲቱ ላይ መሰራት አለበት ነው ይባሉ። እንደ መንግስትም የውጭ ምንዛሬ መቆጠብ አለበት፣ ደግሞ እንደ አምራቾችም ኢምፖርት ውድ ስለሚሆን እዚህ አምርቶ ከጠበቀው ለምን ቻይና ሄዳል? ለምን ቱርክ ሄዳል? አምራቹ ሸማቹ ማለት ነው። ስለዚህ ከሀገር ውስጥ እንዲገባ እንዲገዛ ይጋብዘዋል። ስለዚህ ኢምፖርት ሰብስቲትዩት የሚያደርጉ ደስተኞች ናቸው። በዚህ ጉዳይ ደግሞ ጉዳት ደግሞ እንዳለው መርሳት አያስፈልግም። በዲቫሉዌሽን ጉዳይ ጉዳት አለ። ከውጭ የሚሸመተው በተለይ ከውጭ ግብዓት የሚያመጡ በጣም ውድ የሆነባቸው ችግር ውስጥ ነው የሚገቡት። ለምሳሌ አንድ ፋብሪካ ቢኖር እና ግብዓቱን ከውጭ ከሆነ የሚያመጣው ብር በተዳከመ ቁጥር ያንን ግብዓት ከውጭ ማምጣት ለእሱ በጣም ችግር ነው የሚሆነው። ከምርት ስርዓት እየወጣ ነው የሚመጣው ቅድም ደግሞ ያለውን ጉዳይ ገልብጡት ልጁን በዶላር የሚከፈል ትምህርት ቤት የሚያስገባው ሰውዬ ትምህርት ቤቱ እያደገለት ሲመጣ ወላጅ እና ወላጅ ደግሞ ልጁን የሚያስተምረው ደግሞ እየተወደደበት ነው ሚመጣ በየወሩ የልጁ ትምህርት ቤት ስንት ብር እንደሆነ እንኳን ማወቅ አይችልም ፊክስድ የለም በየጊዜው በሄደ ቁጥር የተለዋወጠ ዋጋ ነው የሚያገኘው ገንዘቡ እየተዳከመ በመጣው ልክ ማለት ስለዚህ የጠዋት ዜና ሚያው ምንድነው ስንት ገብቶ ይሆን እያለ ነው ሚያው ማለት ነው በተዳከመ ቁጥር የእሱ ውጪ እንደሚጨምር ያውቃል ደግሞ የአገሪቱ የውጭ ዕዳ ደግሞ ከፍተኛ ሊሆን ይችላል። ስለዚህ በግለሰብ ደረጃ መዳን የሚባል ነገር የለም። በጊዜያዊ ግለሰቦች፣ ድርጅቶች ሊያተርፉ ይችላሉ። ነገር ግን ማክሮ ኢኮኖሚውን ካገኝ ካየን በግለሰብ ደረጃ መዳን የሚባል ጉዳይ የለም። ለምን? ከውጭ መሸመት በጣም ውድ ነው የሚሆኑት። መሰረታዊ የሚባሉት ነዳጅ፣ የአፈር ማዳበሪያ፣ የምግብ ዘይት፣ መድኃኒት በጣም ውድ እየሆነ ይመጣል። ያተረፈ የመሰለው ግለሰብ ነዳጅ ላይ ወጪውን ያገኘዋል ማለት ነው። የአፈር ማዳበሪያ ተወዶ የምርት እጥረት ላይ ያገኘዋል ማለት ነው። ስለዚህ እንደ ግለሰብ ያተረፈ ይመስለዋል። ነገር ግን ማክሮ ኢኮኖሚ ችግሩ ስለሚገባ በዲቫሉሽን እሱም የችግሩ ገፈት ቀማሽ ነው የሚሆኑ ይህ ደግሞ የምርት ግብአቶችን ከውጪ ስለሚመጡ በጣም ውድ መሆናቸው አይቀርም እና አንድ የአሜሪካ ዶላር ለማግኘት ያለው ወጪ ከፍተኛ እየሆነ የሚመጣ ከሆነ ግብአት እጥረት ይኖል ይኖራል ግብአት እጥረት ከመጣ ደግሞ የምርት እጥረት ይኖራል። የምርት እጥረት ከመጣ ደግሞ ዋጋነት ያድጋል። ስለዚህ ዋጋ ንረቱ ማንነውም ሊለይ አይችልም። ሁሉም ሰው በመደዳ የሚመጣበት ችግር ነው። ስለዚህ ዋጋ መክፈል አይቀርም። ደግሞ የሀገሪቱ እዳ በዲቫሉዌሽን ምክንያት ውድ ይሆናል። ለምን? ለምሳሌ መንግስት የውጭ እዳን እዳ ለመክፈል ሲፈልግ ለምሳሌ አንድ አሜሪካ ዶላር መቶ አርባ ብር ከሆነ አንድ ዶላር ለመግዛት መቶ አርባ ብር ነው የሚያወጣው። አንድ አሜሪካ ዶላር መቶ ሰባ ብር ከገባ አንድ አሜሪካ ዶላሩን ለመግዛት መቶ ሰባ ብር ያስፈልጓል። ሰላሳ ብር ተጨማሪ ወጪ ያለበት መንግስት የውጭ እዳ ለመክፈል ነው። ስለዚህ የውጭ ዕዳ መክፈልን ችግር ውስጥ እንዲገባ ያደርገዋል። የመንግስት ኢኮኖሚ የተዳከመ እንዲሆን ያደርጋል። ማክሮ ኢኮኖሚ የተዳከመ እንዲሆን ያደርጋል። የተዳከመ ኢኮኖሚ ውስጥ ውጤታማ ግለሰብ መሆን አይቻልም፣ ከባድ ነው። ስለዚህ ጠቅላላ ማክሮ ኢኮኖሚ ችግር በሆኑ መረዳት በደንብ ያስፈልጋል። ነገር ግን በዲቫሌሽን የሚጠቀሙ ሰዎች ዋጋ ንረትም ተመሳሳይ ባህሪ ያለው ዋጋ ንረት ሲመጣ የሚጎዱ ሰዎች አሉ፣ ደግሞ የሚጠቀሙ ሰዎች አሉ ይባላል። በቲዎሪ ደረጃ ለምሳሌ አከራይና ተከራይን ብንመለከታቸው ሁለቱም እኩል አይሆን ሻጭና ገዢ እኩል አይጎዱም። ሻጭ ከሆነ ዋጋነት አለ ብሎ ከፍ ያደርጋል። ነገር ግን ቋሚ ደሞዝ የሚቀበል ሰውና የሚሸጥ ሰው ሸጦ ገቢ የሚያገኝ ሰው እኩል አይደለም። ችግራቸው ቋሚ ገቢ የሚያገኝ ሰው ዋጋነቱ ከፍ ቢልም ቋሚ ገቢው አይለወጥም። ምርቱ የሚሸጥ ሰው ግን በከፍተኛ እየሸጠ ያገኛል። እዚህም ዲቫሌሽን ላይ ስትመጡ የሚጠቀሙ የሚጎዱ ሰዎች አሉ። ይሄ እንደ ሌክቸር እንድትቆጥሩት ነው። ማንኛውም ማሰብ አስተያየት ካላችሁ ስለኢትዮጵያ ኢኮኖሚ ላይ ልትልኩልኝ ይችላላችሁ። ለነበረን ቆይታ በሙሉ ከልብ ከልብ አመሰግናለሁ። መልካም ቀን።